የመጣንበትን ቁልቁለት ደግመን ስናየው ይሄ እንግዲህ የሚታየው ነጩ መንገድ መኪናችን እየተንገራገጨ የመጣበት ነው። በዚህ መንገድ ላይ ሲመጣ ከላይ ሚኒባስ ኋላ አናት ላይ ተሳፍረው የመጡ ጓደኞች ነበሩ።

ት ቃል አይደለች አሁን ጌምስ ታጫውተህ ነው የነበረችው እ አን

የመጀመሪያው እረፍት ቦታ ይችናት ማለት ነው። ኦኬ ቁንድዶ ምን ትሆናለች? የወደክ እንደሆነው ነው። እንዳትወድቅ ፈራህ? ምንም አትሆንም፣ ግን ቦርሳ ውስጥ ያዛት ለማንኛውም

ያለው ነው። ሜቢ የደብሊው ቅርጽ ከዚህ በሚታዩት ተራራዎች የተፈጠረ ሊሆን ይችላል። ከሀረር የሚታየውን ጠፍጣፋ ቀጥተኛ መስመር የሆነ መሬት ግን እንግዲህ ለማየት እኔም ጓጉቻለሁ አለሁ።

ቁንድዶ ከድሮ ጀምሮ የዱር ፈረሶች እንዳሉት ይወራል። እኔም በጣም ለረጅም ጊዜ ለማየት የምፈልገው ቦታ ነበረ። እንግዲህ ዛሬ ተሳክቶልኝ ከጉዞ አድዋ ጋር መጥቻለሁ። አያያ በዚህ ጉዞ

እዛ ያሉ የድሬዳዋ የሐረር ስትሪት ቪዲዮዎች የጎዳና ቪዲዮ ካፕቸር ለማድረግ ችያለሁ። እንግዲ ድሬዳዋ ምን ትመስላለች፣ ሐረር ምን ትመስላለች የሚለውን ማየት ለሚፈልግ ቻንሉ ውስጥ

አዲስ አበባ ኢትዮጵያ ቻናል ውስጥ ተቀምጠው ይታያሉ። ይህንንም እንግዲህ የተራራ ጉዞ ምን ይመስላል፣ ቁንድዶ ምን ይመስላል፣ የዱር ፈረሶቹ እንዴት ይታያሉ የሚለውን እናያለን። ግሩፓችን ለሁለት ተከፍሎ እየሄደ ነው። ከፊት በግራ በኩል እቃችንን የያዙ ሁለት ሰዎች

በግራ በኩል ተራራውን እየወጡ ነው። እዛ ጋር እነዚህ ከርቀት የሚታዩት ሰማያዊና ቀይ ቦርሳ ይዘው የሚወጡት። በግራ በኩል ደግሞ አንደኛው እቃችንን የያዘልን ሁለቱ ሰዎች ከሁለቱ ጓደኞቻችን ጋር ሆነው መንገዳቸውን ቀጥለዋል።

ስለዚህ እኛም በቀኝ በኩል የሚኖረውን የተራራ ቪው እያየን ጉዟችንን እንቀጥላለን። ይህን ተራራ ማይ ጋር በአካል እንደሚታየው ቪዲዮ ላይ የሚታይ ከሆነ

በጣም ደስ የሚል ቪው አለው። እስኪ ተራራውን እና እነዚህ ዛፎች ከስሩ የበቀሉት በተለይ ይችኛዋ ዛፍ በአርት የተሰራች ዛፍ ነው የምትመስለው፣ ከብዙ ቅርንጫፎቿ ጋራ ከተራራው ጎን ኦ ማይ ጋድ

እዚህ አካባቢ የወፎች ጩኸት ይሰማል። መንገዳችንን ከጀመር የመጀመሪያው የወፍ ድምፅ ይሄ ነው። እስኪች ዛፍ አናታችን ላይ ስትሆን ደግማን እናያት።

እኔ ብዙ ጊዜ ጋራ ስር ስንጓዝና በጋራ ስር የተሰራ መንገድ ሳይ እንደማይናድ ኮንፊደንሱ ከየት መጣ? ይሄ ነገር ምንድን እንዶድ ነው እንዴ እንዴ እንዶድ ይመስላል።

ከድንጋዩ ስር ያለው አፈር እየተቦረቦረ

ይሄ ድንበት ያለው አካባቢ አሁን ከድንጋይ በስተቀረ ተራራነት የለውም። አሁን እንደሚታየው ግን በዚህ ድንጋይ ላይ ነው የተራመድን የምንሄደው የመቆልመ

መሆን ሄዱ ጓደኞቻችን ሁለተኛ ዙር እያረፉ ነው። እንደገና ሌላ ፊው እንግዲህ ያሰሩ መንገድ

ከዛ ቆይ የዋለ ሪከርድ ምላቁምና ከዚህ ተራራ የሚታየው የአፈር መንገድ እቺ ከጀርባ ፈዞ የሚታየው መንገድ እንግዲህ በሱ ሁሉ የመጣንበት መንገድ ነው። እያለ እያለ ወደ መንደር የገባንበት

መንገድ እዚህ ጋር አለ። ከዛ በዛ አልፎ መጥቶ እንደገና እዚህ ከጉርሱም አልፎ ወይም ከመዴሮ አልፎ ወዴት ሄደ? ደሞ ሌላ አሁንም የጎንዮሽ ጉዞችን ይቀጥላል።

ይህንን ይዘን እስከ ዛጫ ከስር ከስር የምንጓዝ ይሆናል።

ይሄን ቢቅድም በግራ በኩል ተገንጥለው የሄዱት እቃ ተሸካሚዎች የበለጠ አስቸጋሪ የሆነውን ተራራማ መንገድ የመረጡ ይመስለኛል። አሁን በቋጥኙ ስርስር እየሄድን ነው እንጂ መጀመሪያ ላይ እንደነበረው የተራራ ስሜቱ የለም።